ሰሞነ ሕማማት ክርስቶስ በፍቃዱ ሕማም የተቀበለበትና በመስቀል ላይ የተሰቀለበት ሳምንት በመሆኑ በክርስቲያኖች ዘንድ ታላቅ ሳምንት ነው ሲሉ የባህር ዳርና ደሴ ካቶሊካዊት ሰበካ ጽሕፈት ቤት ኃላፊ አባ ስንታየሁ ገላው ገለጹ። ክርስቲያኖች ሳምንቱን በፍጹም እምነትና ትሕትና በጾምና በጸሎት እያከበሩት ያለ በዓል መሆኑንም አባ ስንታየሁ ተናግረዋል። ትርንጎ እርሳው ተጨማሪ አላት ሰሞነ ህማማት በክርስትና እምነት ተከታዮች ዘንድ በታላቅ ትህትና ሲጾም የቆየው የአብይ ጾም መገባደጃና የትንሳኤ በዓል መዳረሻ ከመሆኑም በላይ ሳምንቱ በክርስቲያናዊ ህይወት ውስጥ ትልቅ ስፍራ ያለው ነው። ሳምንቱም ጌታ ኢየሱስ ክርስቶስ የታመመበት፣ በመስቀል ላይ የተሰቀለበትና ከሞት የተነሳበት ሚስጥር የተከወነበት በመሆኑ ታላቅ ሳምንት ነው ሲሉ የባህር ዳር ደሴ ካቶሊካዊት ሰበካ ጽህፈት ቤት ኃላፊ አባ ስንታየሁ ገላው ገልጸዋል። ከሳምንቱ ውስጥ በጸሎተ ሐሙስ የቅዱስ ቁርባንና የክህነት ምስጢር የተሰራበት ቀንና ጌታ ኢየሱስ ክርስቶስ ታላቅ ትህትናን ያስተማረበት ቀን መሆኑንም ተናግረዋል። ጸሎተ ሐሙስ ይባላል እለቱና የቅዱስ ቁርባን ምስጢር የተሰራበት ነው። የክህነት ምስጢር የተሰራበት ነው። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቅ ትህትናና አስተምሮንም ያስተላለፈበት ነው ለሐዋርያቱ ማለት ነው። ይህም ምን በማድረግ ነው? እንግዲህ ቅዱስ ዮሐንስ ወንጌላዊ እንደጠቀሰው ዝቅ ብሎ የሐዋርያቶቹን እግር በማጠብ ያንን ታላቅ ትህትና መሪያቸው ነው፣ አስተማሪያቸው ነው ሆኖ ሳለ ግን እግራቸውን ዝቅ ብሎ በማጠብ እኔ ያደረኩትን። ደግሞ እናንተም በሕይወታችሁ እንደዚሁ አድርጉ ተብሎ ታላቅ ትእዛዝ፣ የትህትና ትእዛዝ ትህትና የታየበት ነውና ለእኛ ለክርስቲያኖች ክርስቶስን ለምንከተል ይህ ቀን ራሱ በራሱ ትልቅ ትርጉም ያለው ቀን ነው ማለት ነው። በእለተ አርብ የጌታችንን ሕመምና የፍቅሩን ጥግ የምናይበት እለት በመሆኑ አማኞችም የክርስቶስን ሕመም የሚታመሙበት ለኃጢአታቸው ስርየት የሚጠይቁበት በመሆኑ ቀኑን በስግደት እንደሚያሳልፉም አባ ስንታየሁ ገላው ገልጸዋል። አርብ ላይ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስን ታላቅ ሕመም መታመም መሰቃየት መሰቀልን በመስቀል ላይ መዋልን ደግሞ የምናይበት ሚስጥር ነው። በዚህ ቀን እንግዲህ ሁሉ ህዝበ ክርስቲያን አቅም ያለው ሁሉ ለኃጢአቱ ስሬት ከክርስቶስ ጋር ያለው ወዳጅነት የክርስቶስን ህማም ህመሜ ብሎ የሚታመምበት ቀን ነውና በዛ ቀን ሁሉ ክርስቲያኖች፣ ካቶሊካውያንና ሁሉ የክርስቶስ ተከታዮች በስግደት የሚያሳልፉበት ቀን ነው። ክርስቲያኖች ሳምንቱ በታላቅ ትህትናና በፍጹም እምነት በጾምና በጸሎት ወደ ክርስቶስ መቅረብ እንደሚገባም የባህር ዳር ደሴ ካቶሊካዊ ተሰብካ ጽፈት ቤት ኃላፊ አባ ስንታየሁ ገላው አባታዊ ምክራቸውን አስተላልፈዋል። በተለይ ደግሞ በዚህ ጊዜ በተለይ ውስብስብ ዓለም ውስጥ በምንኖርበት ጊዜ ጸሎት ያስፈልገናል። አስቀድሞም የነበረ ጊዜ የታወጀ ጊዜም ቢሆን ከሁሉ ጊዜ በላይ ነፍሳችን ወደ እግዚአብሔር የምትቀርብበት ጸሎት ያስፈልጋታል። የእኛ ማንነት የሚገለጸው ወደ እርሱ በመቅረብ ስለሆነ በልዩ መልኩ በታላቅ መንፈሳዊነት፣ በታላቅ ትህትና፣ በልዩ ትኩረት ለህይወታችን፣ ለነፍሳችን ትኩረትን በመስጠት የምንጸልይበት ጊዜ ነው። ሁሉም ሰው ደግሞ በመንበርከክ ለሀገሩም፣ ለህይወቱም፣ ለነፍሱም ደህንነትም ለሰላሙም የሚጸልይበት በጣም ልዩ አጋጣሚም የጸጋም ጊዜም ነው። መጪ ትንሣኤ በዓልንም ከወደቅንባቸው ነገሮች የምንነሳበት እውነተኛ ትንሣኤ እንዲሆን ለእምነቱ ተከታዮች መልካም ምኞታቸውን አስተላልፈዋል።